ጌታችን አምላካችን ኢየሱስ ክርስቶስ በዘመነ ስጋዊው ሲያስተምር በተለያዩ ቦታዎች በተለያየ በሽታ ያላቸውን ሰዎች በዝምታ በቃል በመዳሰስ ተአምራት በማድረግ ፈውሷቸዋል። ከነዚህም ውስጥ አካል ጉዳተኞች፣ ዐይነ ስውራን፣ ለምጻሞችና ድውያን ይገኙበታል። ቅድስት ቤተ ክርስቲያንም የክርስቶስን አርአያ በመከተል ከየትኛውም መንፈሳዊም ሆነ ዓለማዊ ተቋም አካል ጉዳተኞችን በማቅረብና ልዩ ልዩ እገዛዎችን በማድረግ አስተዋጽኦዋ የጎላ ነው። ኦርቶዶክሷ የተዋሕዶ ቤተ ክርስቲያን የአካል ጉዳተኞች ቤተ ክርስቲያን ናት። ለአካል ጉዳተኞች ትልቅ ዛሬ በዓለም አቀፍ ደረጃ ዓለም ከተባበሩት መንግስታት ጀምሮ ወደ ታች ስለ አካል ጉዳተኞች ብዙ ተለፍልፏል፣ ብዙ ተለፏል፣ ብዙ ተቀባጥሯል፣ ብዙ ጥናቶችም ተሰርተዋል፣ ብዙ መግለጫዎችም ሲወጡ እናውቃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን ዓለም ይህን ያህል ከመለፍለ ከመለፈፉና ከመቀባጠሩ በፊት አስቀድማ ለአካል ጉዳተኞች ቦታ ሰጥታ ሊቀ ሊቃውንት ብላ መምህራኑን መጋቤ ሐዲስ መጋቢ ብሉይ ሊቀ መዘምራን በድጓው፣ በአቋቋሙ፣ በቅኔው፣ በትርጓሜው በተለያየ መስክ አፈላስፋ አራቃ የእውቀት ባለቤት አድርጋ አክብራ የኖረች ቤተክርስቲያን ናት። ስለዚህ በዚህ በኩል አለም የኢትዮጵያ ቤተክርስቲያን መናገር አይችልም። አፏን ሞልተን ልምዷን ማካፈል የምትችል አፏን ሞልታ በዚህ ጉዳይ ይህን ሰርቻለሁ ብላ የመናገር መብት ያላት የኢትዮጵያ ቤተ ክርስቲያን ናት። በዚህ ሁላችንም ምስክሮች ነን። ብዙ መጻሕፍት ብዙ መጻሕፍት የሐዲሳትን የብሉያት መጻሕፍትን በማቀናት ድርሰት በመድረስ በቅኔው በመራቀቅ በትርጓሜ በመራቀቅ ሊቃው አካል ጉዳተኞችን የሚወዳደር በቤተክርስቲያን አልተገኘም። ይሄ ደግሞ ቤተክርስቲያኖቱ መድረክ ስለከፈተችላቸውና እንዲጠቀሙ ሰጥተው እንዲቀበሉ ተቀብለው እንዲሰጡ እንዲማሩም እንዲያስተምሩም እንዳራቀቁም እንዲራቀቁም መንገድ የከፈተች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በዚህ በኩል አፋችን ሞልተን መናገር አለብን። ገልጠን ማሳየትም ይኖርብናል። በሁለተኛ ደረጃ በቤተክርስቲያን በጠቅላላ አካል ጉዳተኞችን ተስፋ በመስጠት እውነቱን ለመናገር አለም ለጎደለበት ቦታ የለውም። ታውቃለህ አለም አይናሞችን ማወዳደር ይችላል። አለም ቁመታሞችን፣ አለም የሞላላቸውን ሰዎች የቁንጅና ውድድር በአለም ላይ አለ። መቼም ያካል ጉደኝነ ውድድር ብዙ የሚባል ነገር የለም። ለእነዚህ ሁሉ መጠጊያቸው ማረፊያቸው ቤተ ክርስቲያን ናት። ስለዚህ በሁለተኛ ደረጃ ቤተ ክርስቲያን መስራት ያለባት በቤተክርስቲያን በሚነገሩ የስብከት ቋንቋዎች ጥንቃቄ ማድረግ ያስፈልጋል። በስብከት ዘዴው ጥንቃቄ እንዲደረግ ይታዘዛል። አንድ ሰው ለምሳሌ አንካሳ ዕውር ማለት አይችልም። ለምሳሌ በቤተ ክርስቲያን ውስጥ ልጅ መውለድ አለመውለድ የጽድቅ ሚያ ኃጢአት መለኪያ አይደለም። ሰው ስለወለደ ጻድቅ፣ ስላልወለደ ኃጢአተኛ ሊሆን አይችልም። ነገር ግን በቤተ ክርስቲያን አንዳንድ ንግግራቸው ያልታረመ አንደበታቸው ያልተገረዘ ቋንቋ አስበው የሚሰማቸውን ህዝብ የማይመጥኑ ተናጋሪዎች ማይፀኗ የደረቀ በቅሎ የሆነች እያሉ ብዙ እህቶቻችን አስለቅሰዋል። ብዙ እናቶቻችን አስለቅሰዋል። ብዙ እህቶች እናቶቻችን በዚህ ምክንያት አንደበታቸው ባልታረመ ካህናት ምክንያት ከቤተ ክርስቲያን የቀሩ እንዳሉ ብዙ እንመለከታለን። ስለዚህ በተለያየ መንገድ የምንናገረው ቋንቋ የሰሚዎቹን ጆሮ የማይጎረብጥ አይምሯቸውን የማያብጥና የማይረብሽ ለመሆኑ መጠንቀቅ አለብን። ምን እንደምትናገሩ እንደምትናገሩ ተጠንቀቁ። ምን እንደምትሰሙ ተጠንቀቁ ብቻ አይደለም፣ ምን እንደምትናገሩ ተጠንቀቁ። ንግግራችሁ በጨው በጸጋ የተቀመመ ይሁን ብሏል ቅዱስ ጳውሎስ። የተቀመመ ንግግር ያስፈልጋል። እና አሁንም ብዙ ዐይነ ስውራን ብዙ የእጅም የግር አካል ጉዳት ያለባቸው ሰዎች በእኛ ጦረኛ ምላስና ሰባሪ ንግግር ምክንያት ከእግዚአብሔር ቤት እየቀሩ እንደሆነ እንረዳለን። የቤተሰንቱ ማስተካከል አለባት፣ ስልጠና መስጠት አለባት። እኛ በየበኩላችን ስልጠናም እየሰጠን ነው፣ ማብራሪያም እየሰጠን ነው። በሶስተኛ ደረጃ ትምህርቱ ለነሱ ቅርብ እንዲሆን አሁን እንደተባለው የኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ለአካል ጉዳተኞች ቅርብ ነው። ለዓይነ ስውራን ቅርብ ነው። ለእጅግር የሌላቸው በጣም ለብዙዎች አካል ጉዳዩ ቅርብ ነው። የበለጠ ተደራሽነቱ በነበረበት እንዲቀጥል የት ነው ያላችሁት፣ እነማን ናችሁ ብሎ እነዚ መፈለግ ያስፈልጋል። ብርሃናቸው ተስፋቸው እግዚአብሔር ነው። ኢየሱስ ክርስቶስ ሲያስተምርበት በነበረበት ዘመን ዓይነ ስውራኑ ፍለጋ ነበር ሲንከራተት የነበረው፣ እጅግር የሌላቸው ፍለጋ ነበር ሲንከራተት የነበረው ለምጻሞችን በቃሉ ብቻ መፈወስ እየቻለ መገለሉን ለማስወቅ በእጁ እየዳሰሰ ይፈውሳቸው ነበር ስለዚህ ቤተክርስቲያን በዚህ በኩል ትልቅ ስራ ይጠበቃታል ብዬ ተስፋ አደርጋለሁ ዓይነ ስውራን ወደ ቤተክርስቲያን እንዲቀርቡ እንዲሁም ደግሞ በተለያየ ማህበር ተበታትኖ በተለያየ የጽዋ ማህበራት ያሉ ዓይነ ስውራን እህቶችና ወንድሞች ወደ አንድ መጥቶ አንድ የጋራ የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዓይነ ስውራን መንፈሳዊ ማህበር ኑሮ ሁሉም በዛ መስመር ተሰባስቦ ቃለ እግዚአብሔርን እየተማረ ወደ እግዚአብሔር ቤት እንዲቀርብ የማድረግ ትልቅ ድርሻ ነው ያለው ይህ ኮሚቴ። በቤተ ክርስቲያን ውስጥ በሚኖሩ አገልግሎቶች ዐይነ ስውራን አባቶቻችንና ወንድሞቻችን ከቆሎ ተማሪ አንስቶ እስከ መርጌትነት እስከ ትላልቅ የቤተ ክርስቲያን ማዕረግ ድረስ እየደረሱ አባቶቻችን አሉና እነሱን ስናይ እነሱ ትልቅ ጫናና ትልቅ ችግርን ተጋፍጦ ነው የመጡት ስናይ ብዙ ጊዜ ቤተ ክርስቲያን ዓይነ ስውራን በሚሄዱበት ሰዓት እንደ የነቢይ የማየት ችግሮች ነበሩ፣ ከቤተ ክርስቲያን የማባረር ችግሮች ነበሩ። በዛም ላይ ደግሞ ወደ ቤተ ክርስቲያን ለመሄድ ራሱ መንገዱ ራሱ በጣም አስቸጋሪ ነው። አካባቢያዊ ተደራሽነት ወይም ደግሞ ኢንቫይሮንመንታል አክሴሲቢሊቲ የለምና እነዛ እነዛ ችግሮች ዓይነ ስውራን ከቤተ ክርስቲያን እንዲርቁ ያረጉ ነበር። ከዛም በተጨማሪ ደግሞ መምህሮቻችን ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስተምሩ መምህራን እንኳን በሚያስተምሩበት ሰዓት ኢቭን የሚጠቀሙበት የቃላት አጠቃቀም እንኳን ዐይነ ስውራን ከቤተክርስቲያን የሚያርቁ የሚያርጉ ነበሩና በተለይ እውራን እንዲ እንዲ የማይፈልጉ ወይም ደግሞ መቼም ማንኛውም ሰው ደካማ ጎኑ ሲነካ የመሸሽና የመደንገጥ ባህሪ ያለውና እነዚህ አይነት የቃላቶች አጠቃቀም እንኳን መስተካከል አለበት። ይሄን ለማስተካከል እኛ መጀመሪያ ገፍተን መግባት አለብን ብለን በ1994 ዓ ምት ነው የመጀመሪያውን ማህበር አቋቁመን ስንንቀሳቀስ ነበር። ሌሎች የጽዋ ማህበራትን አደራጅተን ወደ አንድ መስመር እናምጣ ብለን ስንታገል ስንታገል ነበረ። ጊዜው አልሆነም እና አሁን እግዚአብሔር ፈቅዶ ያሉት ማህበራት ወደ አንድ መስመር መጥቶ የአንድነት ማህበር ፈጥረን አንድ ጠንካራ የሆነ ማህበር የዐይነ ስውራንን ችግር አንደኛ ነቅሶ የሚያወጣ በሁለተኛ ደረጃ ደግሞ የዚህ ችግር መፍትሄውን እኛውንን ማስቀመጥ ያለብን የችግሮቹ መፍትሄ ይሄ ይሄ ሊሆን ይችላል ብለን መፍትሄዎችን አስቀምጠን ለቤተ ክርስቲያን አባቶቻችን አቅርበን በእነዚህ አይነት ሁኔታ እየተስተካከለ ዐይነ ስውራን ወገኖቻችን ወደ ቤተ ክርስቲያን ቀርቦ ቃለ እግዚአብሔርን እንዲማሩ እናርግ የሚል እሳቤ ነው ይዘን የተነሳ ነው። ምንም እንኳን ቅድስት ቤተ ክርስቲያን ለእነዚህ ወገኖች ልዩ ልዩ እገዛዎችን ብታደርግም አንዳንድ ያልተቀረፉና በዐይነ ስውራኑ ዘንድ ስነ ልቦናዊ ጉዳት የሚያደርሱ ነገሮችም አይጠፉም። እንደው ተስፋ በመቁረጥ በተለያየ መንገድ ራሳቸውን የሚያጠፉ የሚገርም፣ በዚህ ዓመት እንኳን ራሱን ያጠፋ ወንድም አለ፣ ራሱን ያቃጠለ ወንድም አለ። እነዚህ እነዚህ ወንድሞቻችን ቃለ እግዚአብሔርንም ቢሰሙ ይጸናሉ፣ ይበረታሉ፣ ተስፋም ያደርጋሉ። ሰው ተስፋ ካለው በእግዚአብሔር ቤት ጸንቶ ብዙ ነገር ማግኘት ይችላልና፣ ስለዚህ ለዐይነ ስውራን እህቶቻችንና ወንድሞቻችን እንዲሁም አባቶቻችን እናቶቻችን ወደ ቤተ ክርስቲያን እንቅረብና በቃለ እግዚአብሔር እንጽና የሚለው የእኛው ለወገኖቻችን የምናሳስበው መሳሰቢያ ነው። ከቤተ ክርስቲያን የነቢጤ ተብሎ አንድ ቀን ከተባረረ ሁለተኛ ተመልሶ የመሄድ ድፍረትም አይኖራቸውም። ቃለ እግዚአብሔርን ለመስማት በጸሎት እግዚአብሔርን ለማግኘት እጄ እንዴት እንደዚህ ባራሉ ብሎ የቀሩ እህቶቻችንና ወንድሞቻችን አሉ። ያ ያ መቀረፍ አለበት ብለን በተለይ እስከ ይዞና መድኃኔ ዓለም ገዳም በትምሮ ማሰማር እንማር የነበር ወንድሞችና እህቶች የጽዋ ማህበር መሰረት። ከዛ በኋላ ሌሎች እህቶቻችንና ወንድሞቻችን በተለያየ አቅጣጫ የጽዋ ማህበር እየመሰረቱ ችግሩን ተጋፍጠን ወደ እግዚአብሔር ቤት እንቅረብ። ዙሮ ዙሮ የምንሸሸው ወደ እግዚአብሔር ቤት ነው። ሰው ስለተናገረን ወይም ደግሞ ትምህርት በሚሰጥበት ሰዓት ህሊናችን ውስጣችን የሚነካ ነገር ስለተነገረ ከቤተክርስቲያን መሸሽ የለብንም ብለን እህቶቻችንና ወንድሞቻችን እንዲጋፈጡ አድርገን እኛም በራሳችን ተቋቁመን እግዚአብሔር ይመስገን እዚህ ላይ ደርሰናል። ከእኛ የሚጠበቀው ራሳችንን ተቋቁመን ወይም ደግሞ የሚባሉ ነገሮችንም ችለን መንገዱንም ተቋቁመን ወደ ቤተክርስቲያን መቅረብ አለብን ብዬ አስባለሁ። ምክንያቱም ውስጥ ስንገባ ነው ችግሮቹ የሚፈቱትና መፍትሄዎቹ የሚቀመጡት። ስለዚህ ከኛ የሚጠበቀው የመጀመሪያ ችግሮችን ተጋፍጠን ወደ ቤተክርስቲያን መቅረብ፣ ቃለ እግዚአብሔርን መማር፣ በዛም ደግሞ እየጠነከርን መሄድ ይገባናል ብዬ አስባለሁ። ምእመናን ወደ ቤተክርስቲያን አይነ ስውራኖች ወይም ደግሞ ጉዳት ያላቸው የህብረተሰብ ክፍሎች ሲሄዱ እንደዚህ የሚያደርጉት እንደ ነቢጤ እንደዛ የሚያዩት ያው ከህዝነት አንጻር ነው፣ ወይም ደግሞ ከግንዛቤ እጥረት ነው። ለምን አንዳንዶቹ ቤተ ክርስቲያን ለመሳለም፣ ቅዳሴ ለመሳተፍ፣ ቃለ እግዚአብሔርን ለመስማት የሚሄዱ አሉ። እርግጥ ነው አንዳንድ ሰዎችም ችግረኞችም አሉ። ስለዚህ ሁለቱንም ለይቶ ከማወቅ አንጻር ነው ካለማወቅ አንጻር እነዚህ ችግሮች ይፈጠራሉ እና ዝሮ ዝሮ ግን ይህን የሚቀረፈው ምንድን ነው? ለመመናን ትክክለኛ የሆነ መረጃ፣ ትክክለኛ የሆነ ግንዛቤ ሲሰጥ እነሱም ይህን ነገር ያውቁታል ማለት ነው እንጂ ጠቅሎ እንደዚህ እነሱ የሚያደርጉት መልካም ተግባር ሙሉ ለሙሉ ይጥፋ ማለት አይደለም። ለምን በችግር ውስጥ ያሉ ሰዎችም አሉ። እነዛ ሰዎችም ታሳቢ መሆን አለባቸው። እግዚአብሔርን ብለን እስከመጣን ድረስ ግለሰቦች የሚያደርጉትን ማግለል መቋቋም ያስፈልጋል። መቼም አንድ ሰው ሐኪም ቤት ለመታከም ብሎ ሄዶ ነርሷ ብታበሳጨው ዶክተሩ ቢያበሳጨው በቃ እሷ ካበሳጨ አልታከም ብሎ ሊመጣ አይችልም። ምክንያቱም ያን ሁሉ ተቋቁሞ ነው ሕክምና ማግኘት የሚቻለው። ምናልባት በቤተክርስቲያኒቱ ከምእመናኑም ደረጃ ከካህናቱም ደረጃ ግንዛቤ የሌላቸው እውቀት የሌላቸው ምናልባት የማየትና ያለማየት ጉዳይ ካልሆነ በስተቀር ከነሱ የተሻለ እውቀት የሌላቸው መድረክ ላይ ያሉ ካህናት በሚያደርጉት የቃላ ስህተት የአንድበት ስህተት ሊረበሹ አይገባም። ማንም ብለን ነው፣ እግዚአብሔርን ብለን የመጣ ነው፣ ሃይማኖታችንን ብለን ነው የመጣ ነው፣ ክርስቶስን ብለን የመጣ ነው። እሱ ደግሞ ማን እንደሆነ ገብቶን ተረድተን እስከመጣን ድረስ እንዲያው በግለሰቦች ግፊት ባንበሳጭና ባናዝንና እንቅፋት መታኙ ሾወጋይ ብለን ከገበያው ባንቅር፣ ይሄ ነፍስ ገበያ ነው። ለነሱ ማስተላለፎ መልእክት ነው ለወንድሞች። በሌላ በኩል ደግሞ ካህናቱ ሊያስቡበት ይገባል። ካህን አገልጋይ ነው። መድረክ ላይ ቁመን በምንናገርበት ጊዜ የሚሰማን ህዝብ በጣም የተለያየ፣ አካል ጉዳተኛ ኮብ ብቻ አይደለም። የተለያየ ፖለቲካ አመለካከት ያለው ህዝብ ይመጣል። የተለያየ ቋንቋ ተናጋሪ ይመጣል። የተለያየ ፖለቲካ ፓርቲ የሚደግፍ ይመጣል። እኛ እዛ ላይ የየትኛውን ፓርቲ አቋም ማራመጃ አይደለም። የየትኛውን ቋንቋ ማመስገኛ፣ መክሰሻ፣ መወደሻም አይደለም። እዛ እግዚአብሔር ብለው ለመጡ ምእመናን፣ እንደ ባለፉት እኮ ዓመታት እኮ ተለክተናል፣ ተመዝነናል። ማያገባን ገብተን እየቀባጠርን እየለፈለፍን፣ እግዚአብሔር ብለው የመጡ ሰዎች አዝነው ተመልሰዋል። እግዚአብሔርም ለካ ፊቱን አዙሮብናል፣ እስከ ማለት ድረስ የደረሱ ለእኛ ወቀሳ፣ ክሰሳ የነገሩን ሰዎች አሉ። ስለዚህ እኔ ካህናት አንድ መድረክ ላይ በምንቆምበት ጊዜ ህዝባችን ቡራ ቡሬ ድብልቅ፣ ቅይጥ ህዝብ መሆኑን፣ ሀብታሙ አለ፣ ደሃው አለ፣ ጤነኛው አለ፣ በሽተኛው አለ። እኛ የምንደግፈውን የማይደግፋለ እኛ የምንቃወን የሚደግፋለ መብቱ ነው፣ አያገባንም። እኛ ስለዚህ እንደው መድረክ ላይ በምንቆምበት ጊዜ ኃላፊነት ቢሰማን የሚሰማን ህዝብ በሚሰማን ህዝብ መካከል ከኛ የተሻሉ ሰዎች ከኛ የተሻለ እውቀት ያላቸው ከኛ የተሻለ ግንዛቤ ያላቸው ሰዎች እንዳሉ አስበን ቆጥበን ብንናገርና አስልተን ብንናገር በጣም ጥሩ ነው ብዬ አስባለሁ። ቤተ ክርስቲያን ለዓይነ ስውራን ምእመናን በቂ የሆኑ ቅዱሳት መጽሐፍትን በማዘጋጀት ምቹ የሆኑ የቤተ ክርስቲያን መንገዶችን በመስራት እንዲሁም ይበልጥ ወደ ቤተ ክርስቲያን የሚቀርቡበትንና ግንዛቤ በመፍጠር ሰፊ ስራዎችን መስራት ይጠበቅባታል። ቤተ ክርስቲያን ለዓይነ ስውራን ወይም ደግሞ ለዓይነ ስውራን የምትሰጠው ትኩረት ምንድን ነው? ያው ቤተ ክርስቲያን ሁሉንም በእኩል ዓይን ነው የምታየው። ሁሉንም በእኩል ዓይን ተደራሽ እንዲሆን ትፈልጋለች። ነገር ግን የተማሩ ሊቃውንት አይነ ስውራን አሉ፣ እንዲሁም ለቤተ ክርስቲያን ብዙ አስተዋጽኦ ሊያደርጉ የሚችሉ አሉ። ቤተ ክርስቲያኗ ግን በትክክል ያን ሁሉ ተረድታ ለሚገባቸውን እያደረገች ነው የሚለውን ምናልባት ትንሽ እንትን አለ። ለዛ ነው ችግር፣ ትንሽ ችግር ስላለ ነው። እኛም አንድ የማህበረሰብ ክፍሎች ነን። የእናታችን የቅድስት ቤተ ክርስቲያን ልጆች ነን። ከዚህ አንጻር ማድረግ ያለብንን አስተዋጽኦ ማድረግ ያለብንን እናደርጋለን። እኛም ደግሞ በዛ ውስጥ ቃለ እግዚአብሔርን መስማት ቃለ እግዚአብሔርን መማር ማስተማር፣ እንዲሁ ሌሎቹን ቤተ ክርስቲያን ልታደርገው የሚችለውን ስርዓት አባቶቻችን በሚያዙትና በሚፈቅዱት በህጉ መሰረት በዛ ውስጥ የራሳችንን የበኩላችንን አስተዋጽኦ ማድረግ አለብን የሚል ሐሳብ ነው ያለን። ቤተ ክርስቲያን አንደኛ ቢቻል ቢቻል አካባቢዊ ተደራሽነት መንገዶቹ ወደ ቤተ ክርስቲያን በምንመጣበት ሰዓት የሚመቻቹበት ሁኔታ ቢኖር፣ ግቢ ሲገባ ራሱ ቤተ ክርስቲያንቷ ለዐይነ ስውራን ለእንቅስቃሴ ምቹ ብትሆን ያ ነገር ታሳቢ ቢደረግ፣ በሶስተኛ ደረጃ ደግሞ በቤተ ክርስቲያን የሚያስተምሩ መምህራን ወንጌልም በሚያስተምሩበት ሰዓት ለሚናገሯቸው ለሚወረውሯቸው ቃላት ቢጠነቀቁ እና በተቻለ መጠን ዐይነ ስውራን ወደ ቤተ ክርስቲያን ሊያቀርቡ የሚችሉ ቃላትን ቢጠቀሙ፣ የተለያዩ የቤተ ክርስቲያን ተቋማትም ዐይነ ስውራን ቢያቀርቡ የዐይነ ስውራን ችግር ቢረዱ መልካም ነው ብዬ አስባለሁ። ከዛም በተጨማሪ ደግሞ ቃለ እግዚአብሔርንም ለማንበብ ያሉት መጽሐፍት ተደራሽ አይደሉም እና በብሬልም በኦዲዮም በድምፅም ዐይነ ስውራን ጋር ተደራሽ የሚሆኑበት የተለያዩ የጸሎት መጽሐፍት የተለያዩ ቅዱሳን መጽሐፍት ለዐይነ ስውራን ተደራሽ እንዲሆኑ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአመራሩ ጀምሮ በየደረጃ ያሉት ተቋማት የራሳቸውን ሚና ቢወጡ መልካም ነው ብዬ አስባለሁ ለእነዚህ የማህበረሰብ ክፍሎች ወይም ለእኛ የበኩሏን የሚጠበቅባትን ማድረግ ነው ለምሳሌ ምን ያስፈልገናል? ቃለ እግዚአብሔር ለሁሉም ዐይነ ስውራን ተደራሽ መሆን አለበት። የተማሩ ዐይነ ስውራን ማህበረሰብ ክፍሎችም ቤተ ክርስቲያንን ማገልገል አለባቸው። እንዲሁም በልዩ ልዩ እምነት የተወሰዱ ወንድሞቻችንን በእምነታቸው ወይም ወደ ኦርቶዶክስ አይደሉም፣ ወይም ወደ ሌላ አይደሉም፣ መሀል ላይ እንዲሁ ወዲህና ወዲያምንትን የሚሉትን እነሱን በትክክል አስተምራ የራሷ ልጆች ማድረግ አለባትና ከዚህ አንጻር እንግዲህ አባቶቻችን ለሁሉም ሊያደርጉት የሚችለውን ሁኔታ ለእኛም ደግሞ እንደዛ ማድረግ አለባቸው ነው የምለው። የዐይነ ስውራን ምእመናን ቃለ እግዚአብሔርን ተደራሽ ለማድረግ ይበልጥ ግንዛቤም እንዲያገኙ ከማድረግ አኳያ የተቋቋመውን የዐይነ ስውራን መንፈሳዊ ማህበር ማገዝና ትኩረት መስጠት የሁሉም ኃላፊነት ነው። ዐይነ ስውራን ወንድም እህቶች በየቦታው ተበታትነው ነው ያሉት። ቃለ እግዚአብሔርን ከመስማት አንጻር በተለያዩ ቦታዎች ስላሉ ስብስብ አድርጎ የሚሰጣቸው አይነት መንፈሳዊ ማህበር ባለመኖሩ አንዳንዶቹ ባላቸው እንቅስቃሴ ምክንያት ወደ ቤተ ክርስቲያን ለመሄድ ትንሽ ይቸገራሉና ከተለያዩ አንጻር። ስለዚህ እነዚህ የማህበረሰብ ክፍሎች ቃል እግዚአብሔር ከመስማት ወደ ቤተ ክርስቲያን ከመሄድ ከነዚህ ሁሉ ወደ ኋላ ቀሩ። ስለዚህ ለዚህ ደግሞ ምን ያስፈልጋል? በአንድነት ሆኖ የእግዚአብሔርን ቃል ተደራሽ ለማድረግ ጠንከር ያለ መንፈሳዊ ጉባኤ፣ አባቶቻችን እውቅና ሰጥተውን፣ ቤተ ክርስቲያን እውቅና ሰጥታን፣ ጠንከር ያለ መንፈሳዊ ማህበር ማቋቋም አለብን የሚል ሀሳብ አሰብን። ሁሉንም አይነ ስውራኖች ያካተተ ሁሉንም የህብረተሰብ ክፍሎች በተለይ አካል ጉዳተኞችን እያካተተ መንፈሳዊ ማህበር ስለሆነ ሁሉም ይሰማል። በንቃት እንደገና ማህበረሰባችን ወይም ደግሞ ለክርስቲያኖች ወገኖቻችን ስለ አይነስውራን ያላቸው ግንዛቤ ስለ አይነስውራን ያላቸው ሁኔታዎች ሁሉ በግልጽ ስለሚታወቅ ትልቅ አስተዋጽኦ ይኖረዋል። ተደብቀው ያሉ አይነስውራኖች፣ ተደብቀው ያሉ አካል ጉዳተኞች ቃሉን ስለሚሰሙ እንደዚህ አይነት ማህበርም አለ የሚል ሀሳብ ስለሚመጣላቸው ወደ አንድ የመሰብሰብ ነገር ይኖራል። ወደ አንድ ተሰበሰበ ማለት ደግሞ ቃለ እግዚአብሔር ተደራሽ ይሆናል። የትኛውም ነገር አስፈላጊ የሆነ ለዐይነ ስውራን አስፈላጊ የሆነ በሁሉ ተደራሽ ስለሚሆን ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ሃይማኖታዊ ማህበር ነው። የማህበር ዋናው ጥሬቃ የማህበሩ ሀይማኖቱ ነው ማለት ነው። ሃይማኖቱን ለማስተላለፍ ግን የገንዘብም የግንዛቤም የእውቀትም የምክርም የገንዘብም ትብብር ያስፈልጋል። አሁን እነዚህ ሰው ልጆች ከተለያየ አቅጣጫ ነው የሚመጡት። ዛሬ ሀገራችን መንገድ ከተማው ተቆፍሮ ተቆፍሮ እንኳን ለአይነ ስውር ለአይናማ እንኳን አይናማው እየወደቀ ወደቀ በሚሰበርበት ከተማ ውስጥ ነው ያለ ነው። በጣም ብዙ ችግር አለ። ይህን ሁሉ ችግር አቋርጦ ነው የሚመጡት። እንደሚታወቀው ኢኮኖሚው ጉዳት ነው እውነቱን ለመናገር። ስለዚህ እኔ በዚህም ማህበር አማካኝነት እንደው ብንጠናከርና ብንበረታ ኑሮ የደቆሳቸው ኑሮ ተስፋ ያስቆረጣቸውን ወንድሞች በገንዘብ መደገፍ እንችላለን፣ በቁሳቁስ መደገፍ እንችላለን። ስለዚህ እኔ ባለሀብቶች እንዳው በተዘፈነበት ቦታ እስክታተ ማውረድ ይልቅ እዚህ እንዳለ ቦታ ላይ ቢመጡና ገንዘባቸውን እዚህ ቦታ ላይ ቢያፈሱ እነዚህን ልጆች ቢያግዟቸው የሕሊና እርካታ እንደ ሰው የጽርቅ እንዳማኝ ጽርቅ ያገኙበት ብዬ አስባለሁ። ስለዚህ እኔ ማጠናከር አለብን። እኛ እውቀት ነው ያለን። በእውቀት ልናግዛቸው እንችላለን፣ ልናስተምራቸው እንችላለን። ምእመናን፣ ደግሞ ገንዘብ ያላቸው ጳጳሳቱ፣ በመካከላቸው በመገኘት አይዟችሁ ልጆቻችን፣ እኛም አባቶቻቸው እንፈልጋቸዋለን አይዟቸው በርቱ ጠንክሮ እያለው የበለጠ ቢያበረቷቸው ቢያጠነክሯቸው አንዱ የወንጌል መስበኪያ መንገድ ይሄ ነው። ለዲዎች ወንጌል ልሰብክ መጣሁ ያለ ክርስቶስ በመአይለ ትምህርቱ አንዱ የሰራው ስራ እኮ ከማስተማር ባሻገር ለዐይነ ስውራኑን እንትኖቹን ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት ይላል። ዐይናቸው የጠፋውን በተአምራት ያበራል፣ የነፍሳቸውን የጠፋውንም በትምህርት ያበራል። በተአምራትም በትምህርትም ነው ስራ የሰራ የነበረው። ነፍሳቸው የተራባቸው ወንጌል ያበላቸዋል፣ ስጋ የተራባቸው ደግሞ እንጀራ እያበረከተ ያበላቸዋል። ስለዚህ እኛ ለነፍሳቸው ወንጌል እንመግባቸዋለን፣ ለስጋቸው ደግሞ ባለ ሀብቶች እንዳለ ፕሮግራም ሲኖር በመካከል በመገኘት የተለያዩ ቁሳቁሶች በማቅረብ ሊያግዟቸው ሊደግፏቸው ይገባል። አንዱ የጽድቅ መንገድ ነው ብዬ ስለማስብ ማለት ነው።